ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ ምርሃ ግብር መስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግንባታቸው ከ50 ፐርሰንት በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ፣ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ 5545 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድሞ ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮአችን ስልክ 09103510 እንዲሁም 0907 36 5669 ይደውሉ። ጊቭት ሪል ስቴት። ጤና ይስጥልን አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳን እንትን ነኝ። ሰባት ትልልቅ ጦርነቶችን አስቀርቻለሁ የኖቤል ሽልማቱ የሚገባው ለእኔ ነው ሲሉ የከረሙት ፕሬዚዳንት ትራምፕ ለሽልማት ሳይበቁ ቀሩ። ትራምፕን የሀገራት መሪዎች የኖቤል ሽልማት እንዲታጩም ሲቀሰቅሱ እንደነበር ይታወሳል። ነገር ግን ተሸላሚው ሌላ ሰው ሆኗል። በአሜሪካና በቬኔዙዌላ መካከል ያለው አለመግባባት እየተካረረ ስለመምጣቱ እየተነገረ ነው። ሩሲያ ዛሬ አርብ የጠዋት ሚሳኤሎችንና ድሮኖችን ወደ ዩክሬኗ ዋና ከተማ ኪቭ ተኩሳ በርካታዎች መጎዳታቸው ተነገረ። የእስራኤል መንግስት የጋዛን የተኩስ አቁምና ታጋቾች ስምምነትን ማጽደቁን ተከትሎ እስራኤል ጦሯን ከጋዛ ማስወጣት መጀመሯን ዓለም አቀፍ ሚዲያዎች እየዘገቡ ነው። ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዚዳንቱን ጨምሮ ሌሎችም ከኃላፊነታቸው ይነሳሉ ተባለ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ዩኒቨርሲቲዎች ስለ ተማሪዎቻቸው ትክክለኛ መረጃ ካላቀረቡ ፕሬዚዳንቱን ጨምሮ ሌሎችም ከኃላፊነታቸው እንደሚነሱ ተነገረ። ይህንን ያሉት ደግሞ የትምህርት ሚኒስትሩ እንደሆኑ ታውቋል። በቀጣይ ስድስት ወራት ዩኒቨርሲቲዎች ስለ ተማሪዎቻቸውና ሌሎችም ጉዳዮች መረጃ በትክክል ለትምህርት ሚኒስቴር ማቅረብ እንዳለባቸው ተመላክቷል። ይህንን ያላደረገ የዩኒቨርሲቲ ፕሬዚዳንት በስራው እንደማይቀጥልም የትምህርት ሚኒስትሩ ገልጸዋል። ይህንን ስራ በቀጥታ እንደሚከታተሉትም የትምህርት ሚኒስትሩ ገልጿል። ሚኒስትሩ ይህንን ያሉት የትምህርት ሚኒስቴር ከከፍተኛ ትምህርት ተቋማት ጋር የዩኒቨርስቲ ውጤትን በተመለከተ የስምምነት ውል በተፈራረመበት ወቅት ነው። የትምህርት ሚኒስቴር የተማሪዎች ምደባ ቀስ በቀስ ይቆማል ያሉት ትምህርት ሚኒስትሩ ዩኒቨርሲቲዎች በራሳቸው ጥረት ተማሪዎችን መቀበል ይጀምራሉም ብለዋል። በቅርብ ጊዜ ውስጥ እኛ የተማሪ ምደባ ስራን እየቀነስን እንመጣለን። ያ ሲሆን ተማሪዎች ዩኒቨርሲቲ መርጠውና በተቋሙ ብቃት ለይተው መግባት ይጀምራሉ ብለዋል። በአሜሪካና በቬኔዙዌላ መካከል ያለው አለመግባባት እየተካረረ መምጣቱ ተነገረም። ቬኔዙዌላ የመንግስታቱ ድርጅት የጸጥታው ምክር ቤት አሜሪካ እየወሰደች ያለውን ወታደራዊ እርምጃ ተከትሎ አስቸኳይ ስብሰባ እንዲደረግ ጠይቃለች። የቬኔዙዌላ መንግስት ትላንት ሀሙስ የጸጥታው ምክር ቤት የሰሞኑኛውን ወታደራዊ እርምጃ ተከትሎ ድንገተኛ ስብሰባ እንዲጠራ ነው የጠየቀው። ይህ የቬኔዙዌላ ደብዳቤ በተመድ ለሩሲያ አምባሳደርም ደርሷል። የትራምፕ አስተዳደር የሐሰት ክስን መሰረት በማድረግ የሀገሪቱን የተፈጥሮ ማዕድን ለመቆጣጠር እየሞከረ እንደሆነም ገልጿል። በአንጻሩ የፕሬዚዳንት ትራምፕ አስተዳደር ወታደራዊ እርምጃው የእጽ ዝውውርን ለመግታት ያለመ እንደሆነ በመግለጽ ላይ ይገኛል። እስካሁን የአሜሪካ መንግስት በወሰደው እርምጃ ሀያ አንድ ሰዎች በጀልባ ላይ እንዳሉ ተገድለዋል። አሜሪካ ሁሉም የተገደሉት ሰዎች እጽ በማዞር ላይ የተሳተፉ መሆናቸውን ገልጻለች። አሜሪካ ፕሬዚዳንት ኒኮላስ ማዶሮን በቁጥጥር ስር ለመዋል ለሚጠቁሙ ሰዎች 50 ሚሊዮን ዶላር ሽልማት አዘጋጅታለች። ፕሬዚዳንት ማዶሮ የአሜሪካ ጠላቶች ተብለው ከሚነገሩት ሩሲያ፣ ቻይና፣ ኢራን ጋር ጥሩ ወዳጅነት እየገነቡ ስለመሆናቸው እየተነገረላቸው ነው። ፕሬዚዳንት ትራምፕ በደቡባዊ ካረቢያን ቀጠና ከፍተኛ የአሜሪካ ወታደራዊ እንቅስቃሴ መጀመሩንና ሰባት የጦር መርከቦችን በኒውክሌር የሚንቀሳቀስ የባህር ሰርጓጅ መርከብ እንዲሁም ኤፍ 35 ስውር ተዋጊዎችን ጨምሮ መሰማራቱን ይፋ ማድረጋቸው ይታወሳል። ሩሲያ ዛሬ አርብ ጠዋት ሚሳኤሎችንና ድሮኖችን ወደ ዩክሬኗ ዋና መዲና ኬቭ ተኩሳ በርካቶች መጎዳታቸው ተሰምቷል። ጥቃቱን መሠረት አድርጎ በከተሞች የውሃና የመብራት አገልግሎት እንደተቋረጠም ታውቋል። በዚህ በማለዳው ጥቃት ዘጠኝ የሚደርሱ ሰዎች ጉዳት እንደደረሰባቸው ተዘግቧል። የዩክሬን ባለስልጣናት እንደገለጹት ጥቃቱ የኃይል መሠረተ ልማቶችን ኢላማ ያደረገ እንደሆነ አንስቷል። ፕሬዚዳንት ዘለንስኪ የሞስኮ የቀጥለው ጥቃት በዩክሬን የባቡር ሀዲድና የኢነርጂ መሠረተ ልማቶች ላይ መሆኑ በዩክሬናውያን ላይ የስነ ልቦና ጫና ለማድረስ በማሰብ እንደሆነ ገልጸዋል። የሩሲያ ኃይሎች ሐሙስ ዕለት ሰባት ሰው አልባ አውሮፕላኖችን ተጠቅመው በዣፖሮዥያ ከተማ ላይ ጥቃት ፈጽሟል። በዚህ ጥቃትም የሰባት ዓመት ህፃን ሲገደል ሶስት ንጹሐን ደግሞ ጉዳት እንደደረሰባቸው ተገልጿል። ፕሬዚዳንት ዘለንስኪ በመጪው ሳምንት ከፍተኛ ባለስልጣኖቻቸው ከትራምፕ ጋር በአየር መከላከያ ስርዓት፣ በኢነርጂ እንዲሁም በማዕቀብ ዙሪያ ለመነጋገር እንደሚገናኙ ጠቁሟል። እስራኤል ጦሯን ከጋዛ ማስወጣት ጀመረች። የእስራኤል መንግስት የጋዛን የተኩስ አቁምና የታጋቾች ስምምነትን ማጽደቁን ተከትሎ እስራኤል ጦሯን ከጋዛ ማስወጣት መጀመሯን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። ዛሬ ማለዳ የእስራኤል ካቢኔ ያጸደቀው የሰላም ስምምነት በጋዛ በ24 ሰዓታት ውስጥ ጦርነቱ ቆሞ የተያዙ እስራኤላውያን ምርኮኞች በሰባ ሁለት ሰዓታት ውስጥ እንዲፈቱ የሚያስችል እንደሆነም ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ነታንያሁ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ መንግስት አሁን በህይወት ያሉ ታጋቾችን የሚፈቱበትን ማዕቀፍ አጽድቋል ብለዋል። የተኩስ አቁም ስምምነቱ የታወጀው ትላንት ሲሆን በስምምነቱ መሰረት በጋዛ የተያዙ እስራኤላውያን እንዲሁም በእስራኤል እስር ቤቶች ያሉ ፍልስጤማውያን እስረኞች የሚለቀቁም ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሁለት ዓመታት የዘለቀውን የጋዛውን ጦርነትን አቁመናል፣ መካከለኛው ምስራቅ ደግሞ ታላቅ ይሆናልም ብለዋል። የእስራኤል ፓርላማና ካቢኔ ስምምነቱን ማጽደቁን ተከትሎ በጋዛ የተኩስ አቁም ተግባራዊ መሆን ጀምሯል። የእስራኤል ጦርም ከጋዛ መውጣት መጀመሩን አልጀዚራ ዘግቧል። ቬኔዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የዘንድሮ የሰላም የኖቤል ሽልማት አሸናፊ ሆኑ። ቬኔዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ተደርገው ተመርጧል። የቬኔዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በአገራቸው ዲሞክራሲያዊ መብቶችን በማቀንቀናቸው እና አገራቸው ወደ ዲሞክራሲ ሽግግርን እንድታደርግ በመታገላቸው የዚህ ዓመት የኖ ኖቤል ሽልማትን ማሸነፋቸውን ኮሚቴው ይፋ አድርጓል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባል ለምታስቀጥል ሴት መስጠቱን ኮሚቴው ይፋ አድርጓል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልብ ልበሙሉ የነጻነት ጠበቃዎችን እውቅና መስጠት ይገባልም ብለዋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማት መሸለሟን ገልጿል። በቬንዙዌላ የተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ እንዳይሳተፉ ተከልክለው የነበረም ሲሆን ምርጫው በዓለም አቀፍ ደረጃ ነፃነትም ፍትሐዊም አይደለም በሚል ውድቅ መደረጉ ይታወሳል። ምንም እንኳ በምርጫው እንደሚያሸንፉ ትንበያዎች ቢያሳዩም እንዳይ እንዲሳተፉ በመደረጉ ፕሬዚዳንት ኒኮላስ ማዶሮ ለሶስተኛ ጊዜ አሸናፊ ሆነው በስልጣን ላይ ቀጥለዋል ከምርጫ ውጤት በኋላ በመላ አገሪቱ የተቃውሞ ሰልፎች የተካሄዱ ቢሆንም መንግስት ግን ሙሉ በሙሉ መቆጣጠርና ዝም ማሰኘትም ችሏል የኖቤል ኮሚቴ በዚህ ዓመት በተደጋጋሚ ሽልማቱ ይገባኛል ሲሉ የነበሩትን የአሜሪካው ፕሬዝዳንትን በመተው ቬኔዙዌላ ላይ ማተኮርን መርጧል የኖቤል ሰላም ሽልማት አሸናፊ ከሜዳሊያ እና ምስክር ወረቀት ባሻገር አስራ አንድ ሚሊዮን የስዊድን ገንዘብ ተሸላሚ ይሆናልም ተብሏል። የኖቤል ሽልማት በስዊድናዊው የፈጠራ ባለሙያ ሳይንቲስት፣ የንግድ ሰው አልፍሬድ ኖቤል ነው የተመሰረተው። የኖቤል አሸናፊዎች ሽልማት ስነ ሥርዓት የሚካሄደው አልፍሬድ ኖቤል በ1896 በሞተበት ቀን ታሕሳስ 10 ዲሴምበር 10 እንደሆነም ይታወሳል። ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ ምርሃ ግብርት መስከረም 29 እስከ ጥቅምት 8 ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል። ግንባታቸው ከ50 ፐርሰንት በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖሊ አትላስ እንዲሁም ስኮችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20%-ስካውለ% በቅናሽ 55 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8። ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ